ሰዑዲ አረቢያ የተሰማ አሳዛኝ ዜና ኢና ሊላሂ ወኢና ኢለይሂ ራጂዑን ወጥቶ ከምቅረት አላህ ሱብሓነሁ ወተዓላ ይጠብቀን ይጠብቃችሁ። ከአርባ በላይ ጭኖ ሲጓዝ የነበረው አውቶቡስ ሙሉ ለሙሉ ተቃጥለው እንዳለ ሕይወታቸው ማለፉን ተሰምቷል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ፣ ከኔ ጋ ሁል ሰላም ነው አልሐምዱሊላህ። ዛሬ ከወደ ሰዑዲ የተሰማ እጅግ በጣም አሳዛኝ ዜና ነው ይላችሁ ሰዎች እዚህ ጋር በምስሉ የምትመለከቷቸው የህንድ ዜጎች ሲሆኑ በኡምራ አድርገው ወደ መዲና ሲመለሱ ከአርባ በላይ የሚሆኑ ባሱ ሙሉ ለሙሉ በመቃጠሉ ምክንያት ህይወታቸው ማለፉን ተሰምተዋል። ኢናሊላሂ ወኢና ኢለይሂ ራጂዑን። ከመቅረት አላህ ስብሃነሁ ወተዓላ የጠበቀን የመኪና አደጋ የደረሰበት ምክንያት፣ ህንዳዊ የኡምራ ተጓዦች ላይ በደረሰ የመኪና አደጋ ከአርባ በላይ ሰዎች ህይወታቸውን ማለፉን የተገለጸው በምን ምክንያት ይሄ ጉዳይ እንደዚህ እንደተፈ የተፈጠረ እምነግራችሁ ይሆናል። በሳዑዲ አረቢያ መዲነቱል ሙነወራ በሚባል አቅራቢያ የህንዳዊ ኦምራ ተጓዦች የጫነ ባስ ላይ በደረሰ የመኪና አደጋ ከአርባ በላይ ሰዎች መሞታቸውን ኢንሳይድ ሀረማይን ዘግቦታል። እዚህ ጋር የምትመለከቱት እሱ ብቻ ሳይሆን እንዳለ ሚዲያው በአሁን ሰዓት ላይ ስለ እነሱ ብቻ እየተወራ ነው። በሰውደሪ ያበበትሎ የህንድ ሚዲያዎች በአጠቃላይ አሁን ላይ እንዳለ ትኩረታቸው ወደዛ ነው። እንግዲህ አደጋውም ደግሞ ከስከዛሬ ካጋጠመው አደጋዎች የከፋ መሆኑንም በዘገባው ላይ አስፍሮታል። እንደዚህ አይነት አደጋ ደርሶ አያቅምና ከዚህ ይሄ ደግሞ ከፍተኛው አደጋ መሆኑን ነው የገለጹት። ባሱ ላይ የተፈጠረው ነገር አደጋ ደግሞ መንስኤው ከነዳጅ ከጫነ አንድ ታንከር ላይ በመጋጨቱ መሆኑንም ተገልጿል። ጋዝ ጭኖ ሲጓዝ የነበረው ታንከር ጋር ከባሱ ጋር ተጋጭተው እንግዲህ ጋዝ ጭኖ ነበረ። በተጋጨ ሰዓት ደግሞ ያሁ እንዳለ ባሱ ሙሉ ለሙሉ ተቃጥሏል። እዛ ውስጥ ግን አንድ የተረፈ ሰው አለ። ግን እሱ ደግሞ ከነዛ ከተቃጠሉት ከሞቱት በሙሉ ከአርባ በላይ የሚሆኑት አንድ ሰው ግን እስካሁን በህይወት እንዳለ ተሰምተዋል። እሱም ደግሞ ከፍተኛ ጉዳት ደርሶበት በሕክምና እየተከታተለ ነው የሚገኘው። ቀላል የሚባል ጉዳት አይደለም፣ የደረሰበት በጣም ከፍተኛ ጉዳት ነው የደረሰበት። አላህ አፍያ ያደርገው። ለሞቱት ደግሞ አላህ ስብሃነ ወተዓላ ጀነተል ፍርዶስ እየወፍቃቸው። እጅግ በጣም አሳዛኝ ዜና ነው ይህ ክስተት። እነሱ የአላህን ቤት ለመጎብኘት ዑምራ ለማድረግ መጥተው በሰላም ከሀገራቸው ወጥተው እዚሁ ዑምራቸውን ጨርሰው ወደ መዲና ሲመለሱ ነው ይሄ አደጋ የተፈጠረው። አላህ ይርሃማቸው፣ አላህ በጅነተል ፍርዶስ ይሰብስባቸው። ተኛ አደጋ ጠብቀን እንግዲህ አሁን ላይ በጅዳ የሚገኘው የህንድ ቆንስላ በመዲና አቅራቢያ በኡምራ ተጓዦች ላይ የደረሰውን የአውቶብስ አደጋ አረጋግጦ የአካባቢው ባለስልጣናት ጋር ድጋፍ እያስተባበረ ይገኛል። እነሱም ደግሞ አሁን ላይ ያወጡት መግለጫ በሳዑዲ አረቢያ በመዲና አካባቢ በኡምራ ተሳፋሪዎች ላይ በደረሰ አሳዛኛ አውቶብስ አደጋ በህንድ ጅዳ ቆንስላ ላይ መቆጣጠሪያ ክፍል ተዘጋጅቷል ይላሉ። እነዚህ ያወጡት የህንድ ኮሚኒቲዎች ናቸው። እገዛ እንዲያደርጉላቸው እዚ ጋር በምስሉ ላይ የምትመለከቱት ቁጥሮችን በዋትሳፕ እንዲያናግሯቸው ና በጎ ፍቃደኞች የሚያገዛቸውን ሰው ጥር እያቀረቡ ነው። እንዲሁም በሪያድ የሚገኘው ኤምባሲ ና በጅዳ የሚገኘው ቆንስላ ጽህፈት ቤት ከሰውዲ ሀጅ ና ኡምራ ሚኒስቴር ከሌሎቹም አካባቢ ባለስልጣናት ጋር ግንኙነት እያደረጉ ይገኛል እንዲሁም ከሚመለከታቸው የኦምራ ኦፕሬተር ኦፕሬተሮችም ጋር ግንኙነት እያደረጉ ነው። የደረሱልኝ ጥሪ እንዲያገዟቸው ጥሪ እያደረጉ ነው። እንዲሁም በተመሳሳይ የቆንስላ ጽሕፈት ቤት ሰራተኞችም ቡድን እና የህንድ ማህበረሰብ በጎ ፍቃድ የተለያዩ ሆስፒታሎች ቦታዎችንም ሄዶ እገዛ እንዲያደርግም ጥሪ እያደረጉ ነው። ህንዶች በዚህ ሰዓት ላይ በከፍተኛ ሁኔታ ሚዲያ ላይ እየጮሁ ይገኛሉ። እንግዲህ ምንም አለብኝ ብለው በሰላም ዑምራቸውን ፈጽሞ ይመለሳለሁ ብለው የወጡ ሰዎች እንደዚህ አላህ ደግሞ አጀላቸውን አድረሱ ያ መሀል መንገድ ላይ ባስ ተቃጥሎ ህይወታቸው ማለፍ ችሏል። የሚያሳዝነው ነገር ደግሞ በባስ ውስጥ የነበሩ ሰዎች በአጠቃላይ አጋጣሚ ተኝተው ነበር ነው የተባለው። በመተኘታቸው ምክንያት ደግሞ ያው ለመውጣት መስኮት ሰብረው ምንም አይነት ነገር እንቅስቃሴ አላደረጉም። በዛ ምክንያት ደግሞ እንዳለ ህይወታቸው ሊያልፍ ችሏል። ቅድም እንዳልኳቸው አንድ ሰው ብቻ ነው እዛ ውስጥ የነበሩት በሙሉ አንድ ሰው ህይወቱ በህይወት እንዳለ እና ቀድም እንደነገርኳችሁ ከፍተኛ ጉዳት እንደደረሰበት እየተወራ ያለው። አላህ ስብሃነ ወተዓላ ይጠብቀን ይጠብቃችሁ። እነሱ እንደው ከይር ስራ ለመስራት ነው የወጡት። በከይር መንገድ ነው ወደ አላህ የተገናኙት። በጥሩ ስራ ነው ምክንያቱም ለአላህ አላህን እየተገዙ ለአላህ ነው እዛ ጋር የነበሩት ይህንን ነገር ሲያደርጉ የነበረው ቸውንም አላ ስብሓን ወተላ መቅቡል አድርጎላቸው ለበይክ አላሁማ ወመለበይክ ብለው ከሚነሱ ከሚንቀሰቀሱ አላ ስብሓን ወተላ እያደርግላቸው አላ ይዘንላቸው፣ አላ የርሃማቸው። ሁላችሁም በዱአችሁ አትርሷቸው። አሁን ላይ እዚህ ጋር እንደምትመለከቱት እዚህ ጋር እያጠፉ ነው። አሁን እንደዚህ ነው ቅጥል ያለው ማለት ነው። ስብሓንላህ እየ በየተመልከቱ አሁን ይሄ ደግሞ መቼ እንደቀረጹ ታላቅም ያው እዚህ ጋር ደግሞ ሲጓዙ ነው ጉዞ ሲያደርጉ ነው። ብቻ ከባድ ነው። አላህ ከእንደዚህ አይነት ነገር ይጠብቀን። እዚህ ጋር ደግሞ ሀረም ውስጥ እያሉ ነው። ይህን መረጃ ያገኘት ደግሞ ከራሳቸው ሚዲያ ነው። አሁን ላይ በሰፊው ቅድም እንዳልኳችሁ እነሱ ሚዲያውን በሙሉ ተቆጣጥሮ እር እያሉ ነው እና ለቤተሰቦቻቸው፣ አላህ ሰብር ይስጣቸው። ለሞቱት ደግሞ አላህ ጅነት አልፍርዶስ የወፍቃቸው። እነሱ ስጥ ቅድም እንዳልኳችሁ ከይር ነገር ሲያደርጉ በከይር ጎዳና ላይ ነው አላህ ስብሃነ ወተዓላ የተገናኙት ወደ አኼራ እኛስ ምን እያሰራን ምን እያደረግን ይሁን ከአላህ የምንገናኘው? ብቻ ከባድ ነው። አላህ በኸይር መንገድ የምንገናኘው አላህ ያደርገን። ረተልማው ተወቶ ከምቅረት አላህ ስብሃነ ወተዓላ ይጠብቀን። በሰላም እንደወጣን ደግሞ እኛንም በሰላም አላህ ስብሃነ ወተዓላ ወደ ሀገራችን ይመልሰን፣ ይመልሳችሁ። ውዶች እንግዲህ ዱዓ አድርጉላቸው። አሁን ላይ በመላው ዓለም ያሁ ሚዲያው ላይ ስለነሱ ብቻ ነው እየተወራ ያለው። ይሄ ነገር ደግሞ በሰዑዲ ሁለተኛ ጊዜ ነው። እነዚህ ኦምራ ለማድረግ የመጡ ሲሆኑ ከዚህ ቀደም እንደዚህ ባስተቃጥሎ ሙሉ ባስተቃጥሎ ሙሉ ሰው የወደሙበት ለሁለተኛ ጊዜ ነው። ያ ማለት ደግሞ በባለፈው የመኔዎችን ጭኖ ወደ የመን ሲጓዝ የነበረው ባስ እንዲሁ በተመሳሳይ መልኩ ሙሉ ለሙሉ በመቃጠሉ ምክንያት በርካታ ሰዎች ህይወታቸው አልፈዋል። እንደዚህ አይነት ነገር ወላሂ ሀቂቃ በጣም ያስደነግጣል። የነሱም እንዲሁ በጣም ነበር የሚያሳዝነው። አንደኛ ሰርግ ነበረበት ሊያገቡ ሰባ ሙሽራ ነበረ። አንደኛው እናቱ ሞታ፣ እኔ ሳደርስ እናቴን ትቅበሯት ብሎ እንግዲህ ሁለቱንም እናቱን እና እሱን አያይዞ አንድ ላይ እንደቀበሯቸው በጣም ነው የሚያሳዝነው። ብቻ ከእንደዚህ አይነት ከመኪና አደጋ፣ ከመጥፎ አደጋ አላህ ይጠብቀን፣ ይጠብቃችሁ። ውዶቼ ዱዓ አድርጉላቸው። አላህ ይዘንላቸው፣ አላህ ያርሃማቸው፣ አላህ ምህረቱን ያቀርብላቸው። እኛንም ደግሞ ካትማችንን አላህ ስብሓን ወታላ እያሳምረልን ኑሯችንን በኢባዳ ሞታችንንም ደግሞ በሻ ሻሃዳ አላህ ያደርገልን ውዶች፣ ስትከታተሉት የነበረው የዛሬ መረጃ ይህን ይመስል ነበረ። በሌላ ጊዜ ደግሞ በመልካም መረጃ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ በረካቱ።